አሜሪካ አብዮት ይመስላል በተባለ መናወጥ ውስጥ ነበረች። ሲአይኤ የለኮሳቸው ጦርነቶች ዓለምን አምሰዋል። ቀዝቃዛ የሚል ስም የወጣለት የሶቪየትና ዋሽንግተን ጦርነትም አሜሪካውያን ከዛሬ ነገ የኒውክሌር ጦርነት ይነሳል የሚል ስጋት ውስጥ እንዲገቡ አደረጋቸው። በዚህ መሃል አንድ ሰው ብቅ አሉ። ሳቅ የማይለየው ፊት፣ ከቤተሰብና ሕዝብ ተቀላቅሎ የሚኖር ልብ አላቸው ተባለ የጨለመው ዓለም ብርሃን ተደርገውም ታዩ። ጆን ኤፍ ኬኔዲ 35ኛው የአሜሪካ ፕሬዝዳንት ሆነው መጡ። ዓለም ቀለጠ። ዜጋው ተስፋን ለበሰ። እርሳቸውም ለዚህ መሻት ሲሉ እንቅልፍ አልተኙም። በየሀገሩ መሪ እያስገደሉ መንግሥት ነቅለዋል የተባሉትን ሰዎች ወዲያ በሉ አሏቸው። የሲአይኤ ዋና ዳይሬክተር የነበሩትን አለን ዲውልስን ከነ ቻርልስ ካቤል አሰናበቱ። የኩባ የሚሳይል ቀውስን አረገቡ። የሲአይኤ ድብቅ የጦር መንደሮችንም ዘጉ። የተስፋ ግን እንደ አውሮፓውያን አቆጣጠር ከህዳር 1963 ማለፍ አልቻለም። አርብ ህዳር 22 1963 ዓ ም ከቀኑ 5 ሰዓት ከ37 ደቂቃ ላይ የሳቄታው ፕሬዝዳንት ጥርስ መሳቅ አቃተው። ወደ ሰውነታቸው የተወነጨፉት ጥይቶች በተራቸው ሳቁ። ዳላስ አየር ማረፊያ በደረሰው አውሮፕላን ውስጥ የነበሩት ሰዎች ወደ ተሽከርካሪ ወረዱ። ጆን ኤፍ ኬኔዲም ከባለቤታቸው ጃኪ ኬኔዲ እና ከቴክሳሱ ሀገረ ገዢ ጆን ኮናሊ ጋር በገላጣ ሌሞዚን ተጫኑ። ከጀርባቸው ምክትል ፕሬዝዳንት ሊንደን ጆንሰን አጅበዋቸዋል። የጉዞው ዓላማ ለዳላስ ሰው ንግግር ማቅረብ ነበር። እንዲያ ከመሆኑ በፊት ግን የዳላስን አውራ ጎዳና በመኪናቸው ተንሸራሸሩበት። ግልብጥ ብሎ የወጣው ነዋሪም በሆታ ተቀበላቸው። እስከዚህ ድረስ የተለመደ ፕሬዝዳንታዊ መርሃ ግብር ነበር። አምስት ሰዓት ከሰላሳ ሰባት ደቂቃ ላይ የሆነው ነገር ግን የተለመደ አልነበረም። ፕሬዝዳንቱና የቴክሳሱ ገዢ በጥይት ተመቱ። የዜና አውታሮች ይህንን እስኪያረጋግጡ ድረስም ብዙዎች ማመን አቃታቸው። ለአቀባበል የወጡ እናትና አባቶች ልጆቻቸውን መሬት ላይ ደፍቀው ታዩ ንግግር ያቀርባሉ ተብለው ፕሮግራም የተያዘላቸው ኬኔዲ ሕክምና ያገኙ ዘንድ ፓርክላንድ ሆስፒታል ተዋክበው ገቡ። 35ኛው የአሜሪካ ፕሬዝዳንት ሳያስቡ በገቡበት ሐኪም ቤት መሞታቸው ተነገረ። አሜሪካ ደንግጣ ከማታውቃቸው ድንጋጤዎች መካከል አንደኛውን ደነገጠች። የሥርዓት ችግር የሌለባት ዋሽንግተን ምክትላቸውን ሊንደን ጆንሰንን አውሮፕላን ውስጥ ቃለ መሐላ አስፈጽማ መንግስታዊ አስተዳደሯን ሳታጓድል ብትቀጥልም ኬኔዲን ማንገደላቸው የሚለው ጥያቄ ግን ግማሽ ክፍለ ዘመን በላይ ተራዝሟል። ኤፍቢአይ እና ሌሎች የጸጥታ ተቋማት የኬኔዲ ገዳይን አውቀነዋል፣ ይዘነዋል ለማለት የቀደማቸው አልነበረም። የኬኔዲ ገዳይ ነህ የተባለው የ24 ዓመት ዕድሜ ያለው የቀድሞ የአሜሪካ ወታደር ነው። ሊ ሃርቪ ኦስዋልድ ይባላል። የኮሚኒዝም ተከታይ ነው። ሩሲያ ሄዶ መኖር ሲያቅተው ዳላስ ተመለሰ። ከሚኖርበት አፓርታማ ሆኖ ፕሬዚዳንቱን ገደላቸው ሲልም ኤፍቢአይ ደመደመ። ኤፍቢአይ ነገሩን ቀለል አድርጎ ገዳይ እርሱ ነው፣ ከጀርባው ማንም የለም ሲል ነገሩን በቃ አታወሳስቡት አለ። ኦስዋልድ ከግድያው በኋላ ፖሊሶች ላይ ተኩሶ በሲኒማ ቤት ተይዟል ከተባለ በኋላ ካሜራዎች ፊት እንዲህ አለ። እኔ ማንም ላይ አልተኮስኩም፣ የሆነ ሴራ ተሰርቶብኛል፣ ጠበቃም ይምጣለኝ ሲል ድምፁን ለማሰማት ሞከረ። በጥንካሬው የሚዘመርለት የአሜሪካ የፍርድ ቤት ሥርዓት ነገሩን ከስሩ መርምሮ ያጠረዋል ሲባል ደግሞ ሌላ አስደንጋጭ ክስተት ተፈጠረ። ኦስዋልድ ከፖሊስ ጣቢያ ወደ ማረሚያ ቤት እየተዘዋወረ ባለበት ቅጽበት ልክ እንደ ኬኔዲ ተተኮሰበት። ተኳሹ ጃክ ሩቢ ይባላል፤ የአንድ የምሽት መዝናኛ ባለቤት ነው። ፖሊስ ፊት፣ ጋዜጠኛ ፊት ሽጉጡን መዞ ተኮሰበት። ኬኔዲ በሞቱ በ48 ሰዓታት ውስጥ ኦስዋልድም ተደገመ። ልክ እንደ ሟቹ ፕሬዚዳንት ፓርክላንድ ሆስፒታል ለሕክምና ቢገባም ገዳይነህ የተባለው ሰው ሊተርፍ አልቻለም። በፍርድ አደባባይ ፍትህ የጠየቀው የአሜሪካ ሰው ያንን እንደማያገኝ አረጋገጠ። ይሁንና ኦስዋልድ በትክክል መግደል አለመግደሉ ሳይረጋገጥ መሞቱ በመንግሥት ላይ እምነቱ እየተሸረሸረበት ለነበረው ለአሜሪካ ሕዝብ ነገሩ የሚዋጣ አልነበረም። እውነት የታለች የሚለው ጥያቄ በሰሜን አሜሪካ በሙላት አስተጋባ። ከምንም በላይ ኤፍቢአይ ነገሩን ለማድበስበስ ወገቡን አስሮ መስራቱ ጥርጣሪያውን አጎላው። የኤፍቢአይ ምርመራ ያልተዋጠላቸው ፕሬዝዳንት ሊንደን ጆንሰን አዲስ የምርመራ ኮሚሽን አቋቋሙ። ኮሚሽኑን እንዲመሩ የተሾሙት ግን የቀድሞ የሲአይኤ ዳይሬክተር አለን ዲውልስ ሆኑ። አሁንም ግን ሌላ ጥርጣሬ ተፈጠረ። በየሀገሩ እሳት ጭረሃል ተብለው በሟች የተባረሩት የሲአይኤ አለቃ ኮሚሽኑን ምሩት መባላቸው እምነትን የሚሸረሽር ነበር። በሺዎች የሚቆጠሩ ሰነዶችን ሰብስቦ ያጣራው ኮሚሽንም በኬኔዲ ግድያ ዙሪያ አንዳች አዲስ ድምዳሜ አላመጣም። መልሶ በቃ ኦስዋልድ ነው የገደለው ሲል ደገመ። አንዳንድ የኮሚሽኑ አባላት ሳይቀሩ የተጣረሱ እውነቶች አሉ ሲሉ በአደባባይ ተናገሩ። ከአጠራጣሪው ነገሮች አንዱ የተተኮሱት ጥይቶች ብዛት ነው። የኤፍቢአይ ዳይሬክተር የነበሩት ኤድጋር ሁቨር ወደ ኬኔዲ መኪና የተተኮሱት ጥይቶች ሦስት ብቻ ናቸው ብለው ለፕሬዝዳንት ሊንደን ጆንሰን ሪፖርት አድርገው ነበር። ኋላ ላይ ደግሞ ኦስዋልድ ይኖርበት በነበረው አፓርታማ በርካታ የጥይት ካርታዎች ባዶ ሆነው ተገኝተዋል ተባለ። ታዲያ ከእነዚህ ጥይቶች አንዷ ፕሬዚዳንቱንና የቴክሳሱን ሀገረ ገዢ ጆን ኮናሊን በጋራ መታለች የተባለበት መንገድም ግራ አጋቢ ነው። ይህች ጥይት በጆን ኤፍ ኬኔዲ ጀርባ አርፋ በደረታቸው ወጥታ እንደገና የኮናሊን ጀርባ ከበሳች በኋላ በኮናሊ ደረት ወጥታ እግራቸውን መልሳ አገኘች ይላል የኤፍቢአይ ምርመራ። በሌላ አነጋገር ወደ ሰባት የሚጠጉ የሁለት ሰዎች ሰውነት ላይ ቁስለት ፈጥራለች እንደማለት ነው። ተተኩሷል የተባለው የጥይት አይነት ግን ይህንን ማድረግ እንደማይችል ስሪቱን የሚያውቁ ባለሙያዎች አስረድተዋል። አንዳንድ የኤፍቢአይ ባለሙያዎችም መሰል ሰነዶችን እንዲያቃጥሉ ባለቆቻቸው መታዘዛቸውን ለኮንግረስ መስክረዋል። አንዳንድ ትንታኔዎች ደግሞ ኬኔዲ ከጀርባቸው ሳይሆን ከፊት ለፊታቸው ነው የተመቱት፣ ያ ማለት ሌላ ተኳሽ ነበረ ማለት ነው ሲሉ የሴራ ትንታኔውን አፋፍመዋል። የኬኔዲን አሟሟት በተመለከተ ከግማሽ ክፍለ ዘመን በላይ የተተካኩ ፕሬዝዳንቶች የተለያዩ ሰነዶችን ለሕዝብ ይፋ ቢያደርጉም እውነቱ ግን አሁንም እንዲደበቅ ተደርጓል የሚሉ ብዙዎች ናቸው። በአሜሪካ የቤተ መዛግብት ድረገጽ ላይ 13173 ፋይሎች ይፋ ተደርገዋል። 2545 የሚሆኑት ደግሞ በከፊል ተለቀዋል። 515 የሚሆኑት ደግሞ ጭራሽ እንዳይወጡ የታገዱ ናቸው። ይህ ነው እንግዲህ 1963 ላይ ለተፈጸመ ግድያ ይህን ያህል ምን መደበቅ ያስፈልጋል? አንዳች ሴራ ከሌለ በስተቀር የሚሉ ወገኖችን ያበዛው ዶናልድ ትራምፕ በመጀመሪያው ዙር የፕሬዝዳንትነት ዘመናቸው የተወሰኑ ፋይሎችን ለሕዝብ ክፍት ቢያደርጉም ቀሪዎቹ እንዳይወጡ ሲይ ኤ ከፍተኛ ተቃውሞ አሰምቶ ነበር። በተለይ ዳይሬክተር የነበሩት ማይክ ፖምፒዮ ዋነኛው እምቢባይ እንደነበሩም ተዘግቧል። ሲይኤ ይህ እንዳይሆን የፈለገው በአደባባይ የሚገለጸው የብሔራዊ ደህንነት ሚስጥር ማውጣት ነው የሚል ቢሆንም ሲያዬዬ ይህ እንዳይሆን የፈለገው ምናልባት በፕሬዝዳንቱ ግድያ ላይ እጁ ሊኖርበት ስለሚችል ነው የሚሉ ጥርጣሬዎችንም በድጋሚ ነፍስ እንዲዘሩ አድርጓል። የተለያዩ ጦርነቶቹ ቆመውበት የነበረው የሲያዬ ልሂቅ ኬኔዲን በንዴት አስገድሏል ወይም በቀጣይ ጦርነቶቹን ለማስቀጠል ይህንን አድርጓል የሚለው ድምዳሜ ቀላል የማይባል አማኝ ያለው ድምዳሜ ነው። አንዳንዶች ኩባን ሌሎች ሶቪየትን ቢጠረጥሩም የሲአይኤ ስም ግን ተደጋግሞ ይነሳል። ተቋሙ ግን ሁልጊዜ ይህንን ክስ እንዳጣጣለው ነው። ሲአይኤ ግን በኬኔዲ ግድያ ጉዳይ ለብዙ የሴራ ትንታኔ መሐንዲሶች ተወዳጅ ስም ነው። ይሁንና ገዳይ እርሱ ነው እንዳይባል በቂ ማረጋገጫ አልተገኘም፣ እንዳይታመን ደግሞ ሰነዶቹ ተደብቀዋል።